ሰላም ጤና ይስጥልኝ። ውድ የሶስተኛ ክፍል ተማሪዎች፣ ዛሬ የምንወያይበት ነጥብ እጅግ እንደምትደሰቱ በጣም እርግጠኛ ሁኜ ነው የምነግራችሁ። ይህንን ቪዲዮ ካያችሁ በኋላ እርግጠኛ ሁኜ የምናገረው በዚህ ርዕስ ዙሪያ ስለ ልኬት፣ ርዝመት፣ መጠነ ቁስ፣ ይዘትና የመሳሰሉት ለዛሬ የላብራቶሪ ሙከራዎችና እና በቪዲዮ የተደገፉ ውይይቶችን ነው ይዤ የመላችሁ። መጠው ይህንን ምዕራፍ ጥቅልል ያደረገ ውይይት በሚቀጥለው ክፍል ነው። መጽሐፉን አንድ በአንድ እግር በእግር እየተከተልን ያሉትን መልመጃዎችን ጨምሮ የምንሰራው እና በመጽሐፋችሁ ላይ እንግዲህ በዚህ ምዕራፍ ይህን ልኬትን እርዝመትን መጠነቁስና ይዘትን ከተማራችሁ በኋላ ይላል፣ የተለያዩ ርዝመት መለኪያዎችን ምድቦችን ትገነዘባላችሁ። ይህን ምዕራፍ ከተማራችሁ በኋላ የተለያየ መጠነ ቁስ መለኪያ ምድቦችን ትገነዘባ የተለያዩ መለኪያ ምድቦችን ከከፍተኛ ወደ ዝቅተኛ ወይም ከዝቅተኛ ወደ ከፍተኛ እርዝመትን፣ መጠነ ቁስን፣ ልኬትን የምትመለከቱ የሚገጥማቸውን ፕሮብሌሞች ዕለት ተዕለት የሚገጥማቸውን ፕሮብሌሞች እንድትፈቱና እንድትገነዘቡ ይላል። አሁን በቀጥታ ወደ ቪዲዮ አስማቲክ ወደ ሆነው ቪዲዮ ከመሄዳችን በፊት ይህንን ቪዲዮ ስናይ የያዛቸውን ነገሮች ልንገራችሁ። አንደኛ መለኪያዎችን በደንብ አሳያችኋለሁ፣ በደንብ ደስ በሚል ሁኔታ መለኪያዎችን በሁለት ከፍያ እናያለን፣ ዘመናዊና ባህላዊ መለኪያዎች አንድ ነጥብ ይሄን እናያለን ሁለተኛ ነገር የምንለካቸው ነገሮች ምንድን ናቸው እንልና ጠቅልል አድርገን ክብደትን ርቀትን ወይንም ርዝመትን ሰዓትን ሙቀትን ቁሳቁሶችን ፈሳሽና ጠጣር ብለን ይህን ጥቅልል ያደረገ ቪዲዮ አይታችሁ ትመጣላችሁ ማለት ነው። ሁለት ነጥቦች ተናገሩ። ሶስተኛና የመጨረሻ መለኪያዎች ያላቸው ግንኙነቶች፣ ለምሳሌ አንድ ሜትር መቶ ሴንቲሜትር ነው እንደምንለው ለክብደትስ፣ በፈሳሽ እና በመሳሰሉት። እነዚህን ሶስት ነጥቦች ቅልብጭ አድርጌ አሳያለሁ። ወደ ቪዲዮ እንሂድ እስኪ። እጅግ ትኮራላችሁ በዚህ ቪዲዮ እንደምትመለከቱት ቁመትን ይችን ቀጭኔና ይህን ወልጀር ቁመትን እና ክብደትን ደግሞ እዚህ የመጀመሪያው ኬክ ላይ እንደምትመለከቱት ይህን ከባድ እንለዋለን፣ ይሄን ቀላል፣ መጀመሪያ ካለመለኪያ በማየት ማለት ነው፣ በማነጻጸር ሌላ ዩኒቶች መለኪያዎቹ እንደሚከተሉት እርዝመትን፣ ክብደትን፣ ሰዓትን፣ ርቀትን ካፓሲቲ ወይም እና ቴምፕሬቸር ሙቀትን፣ መለኪያዎቹ ለእያንዳንዳቸው ሪስፔክትቭሊ ተቀምጠዋል፣ እንመጣበታለን። ያው በሚዛን እንግዲህ ክብደትን በሚዛን የሰው ልጅ ተመዝኖ ራሱን እንደሚያውቅ እንደምታዩት በሚዛን ላይ ፍራፍሬዎች፣ ጥቃቅን የሆኑ ነገሮች እነዚህ ሰው ሲመዘን ትመለከታላችሁ። ሌላ ወደ ገበያ ሄደን ወይም ማርኬት ፕሌሲደን እንደዚህ አትክልቶችን ለክተን ሰፍረን እንገበያያለን። እነዚህ የምታዩቸው ደግሞ የመለኪያ በዘመናዊ መልኩ ማለት ነው ድንጋዮች ናቸው። ሃምሳ ግራም ሩብ፣ እዚህ ጋር የምታዩቸው ይህ ሰውዬ ደግሞ ሲለኩ ታያቸዋለች። በባህላዊ ሲለኩ ታያላችሁ። ባህላዊ መለኪያዎች ከምንላቸው እዚህ ጋር ዘመናዊ መለኪያዎች አለች። ስፕሪንግ በስፕሪንግ መልኩ እዚህ ጋ ደግሞ ላብራቶሪ ላይ ብዙ ጊዜ ወይም ኩሽና ላይ በምንሰራበት ጊዜ በማንኪያ እዚህ ያው ቅድም አሳይቻለሁ። ክብደትን ለመለካት በሚዛን እንደዚህ እንጠቀማለን። ክብደትን፣ ፈሳሽ ነገሮችን ደግሞ በምታዩቸው ሜዥርመንቶች፣ መለኪያዎች እንዲህ በአራቱም ላይ እንደምታዩት፣ ሌላው የእያንዳንዳቸው መለኪያዎች በጆግ በሚመስል ነገር በጠርሙስ ይህም ዘመናዊ የሆነው ጆግ መሰል ነገር አለ። ሌሎች ደግሞ ስኬሊንግ የሆኑ ነገሮች እንደምትመለከቱት አልላችሁ። በዚህ በዚህ መሰረት መለካት እንችላለን። በላብራቶሪ ላይ ናቸው። በብርጭቆ ነክ ነገር እና ፓክድ በሆነ ነገር መለካት እንችላለን። የምንለክባቸው የተለያዩ መካኒዝሞች ወይም መንገዶች ናቸው። የምታዩዋቸው በሙሉ ላብራቶሪ ላይ ወደ ዘጠነኛ ክፍል አስረኛ ክፍል ስትገቡ፣ እነዚህን ቁሳቁሶች ታያቸዋላችሁ። ቁመትን በሜትር እንለካለን። ልብሶችን፣ ትከሻን ከዛ ደግሞ ወደ ባህላዊ በጣትና በአውራ ጣት ወይም በእግር ፉት የሚባለው ወይም በጣት ይሄ ደግሞ ባህላዊ መለኪያዎች ከምንላቸው እንደዚህ በስንዝር ወይም በክንድ የምንላቸው አሁን እነዚህ በጣት አውራ ጣትና እና በትንሿ ጣት አንድ ሁለት እያልን እየሰረዘ እንደዚህ እንለካለን ነገሮችን። እንደዚህ ደግሞ በክንድ እዚህ ጋ እንደምትመለከቱት በክንዳችን ሙሉ በሙሉ እጅን እንደዚህ በመዘርጋት ይሄ ከዚህ እስከዚህ ያለው እርዝማኔ በነገራችን ላይ የእኛን ቁመት ይለካል። ከዚህ ጫፍ እስከዚህ ጫፍ ያለችዋ ያውና እነዚህችን መፍቻ ስንለካ ይሄንን መስኮት ስንለካ ያሳያል። መለኪያዎች እነዚህ ሁሉ እስካሁን ድረስ እየተወያየን እያያችኋችሁ ያላችሁት ስለ መለካት አንድ ሚሊ ሜትር፣ አስር ሚሊ ሜትር አንድ ሴንቲሜትር እንደሆነ፣ መቶ ሴንቲሜትር አንድ ሜትር አንድ ሺ ሜትር አንድ ኪሎ ሜትር። ኪሎ ሜትር እንደነዚህ አይነት መንገዶችና ከፍተኛ የሆኑ ርቀቶችን መለካት መለኪያ አይነቶች፣ ሜትር ማስመሪያ ሜትሮች በሁለት አይነት መልኩ የሚሳቡና ውጭ ላይ የሚቀመጡ ሰዓትን የመለኪያ አይነቶች ናቸው። እነዚህ ደግሞ ሰዓትን ስንለካ ስፔሻሊ እነዚህ አይነት ማለት ነው። እዚች ጋር ሰከንድ ቆጣሪ ታያላችሁ። ቻት ከዚያ ደቂቃ፣ ከዚ ሰዓት ስልሳ ሰከንድ አንድ ሚነት ነው። ስልሳ ሚነት ዋን አወር ስልሳ ደቂቃ ደግሞ አንድ ሰዓት ነው። እነዚህ የሙቀት ሜጀሪንግ ኦፍ ቴምፕሬቸር ሙቀትን መለኪያ አይነቶች ናቸው። የሙቀት መለኪያዎች፣ ቴምፕሬቸር፣ ቴርሞሜትር ምን ያክል ሰውን ሕክምና ቦታ ስትሄዱ ቴርሞሜትር አንድ ሰው በዲግሪ ሴልሺየስ 37 አካባቢ ቴምፕሬቸር፣ ሴልሺየስ ፋህራናይት በሚባል ይከፈላሉ። ዱቄቶችን በተለይ ምርምር ቦታዎች ላይ እንደምታዩች መለኪያዎች ስፑን፣ አንድ ኢንጂነር ስትሆኑ ደግሞ እንደዚህ ስትለካላችሁ ፎቆችን ለመስራት ግንባታዎችን ለመገንባት በሮችን፣ ሳሙናዎችን፣ ፈሳሽ ሳሙናዎች አሉ፣ ጠጣር ሳሙናዎች አሉ፣ ክብደታቸውን ስትለኩ ወደ ገበያ ስትሄዱ ደግሞ እናቶቻችን ብዙ ጊዜ በተለይ በዚህ አይነት ሚዛን ይለኩ ነበር። ባህላዊ መለኪያዎች እንላቸዋለን እነዚህን። ውድ ተማሪዎች በዛሬው ውይይታችን እጅግ እንደረካችሁ፣ አሁን ወደ ውይይታችን ስንገባ ውድ ተማሪዎች በክፍል ይሄ ክፍል አንድ ነው። በክፍል ሁለት ወደ ውይይታችን በቴክስታችን መሰረት ስንገባ እንግዲህ ባህላዊ መለኪያዎች፣ ዘመናዊ መለኪያዎች፣ ፈሳሾች ስለ ክብደት እና ስላላቸው ግንኙነቶች የመለኪያዎች ስናወራ፣ ኢማጅን የምታደርጉት በአእምሯችሁ ላይ ነገር አስቀምጣችኋል ማለት ነው። ስለዚህ በሚቀጥለው ክፍል ጀምሮ የሚሆነው አንድ በአንድ እግር በእግር እያንዳንዱን ውይይት እናደርጋለን። መምህር መሐመድ ነኝ ከማሜ ማት ቲቪ ስቱዲዮ። እባካችሁ ይህን ያክል ተደክሞ ለምታዩት ነገር ሰብስክራይብ ሳታደርጉ የምታዩ ካላችሁ ህሊናችሁ እንዳይወቅሳችሁ ሰብስክራይብ አድርጉ። ላይክ እያያችሁ ያላችሁ ደግሞ ላይክ፣ ሸር፣ ሰብስክራይብ እንዲያደርጉ ሌሎቹን ግፊት አድርጉ። ወላጆችን እጅግ አመሰግናለሁ።